በወሎ ቤት አማራና በጎንደር ከባድ አውደ ውጊያዎች ውለዋል። በዛሬው ውጊያ ቢኤም ጀትና ድሮን በስፋት የተጠቀመው አገዛዙ የውጊያ እውነታውን ግን መቀየር እንደ ተሳነው ይገኛል። በሁለቱም የውጊያ ቀጠናዎች ከፍተኛ ሰብአዊና ወታደራዊ ቁሳዊ ውድመት ተመዝግበዋል። አንድ ከፍተኛ መስመራዊ መኮንን በጸረ ተሽከርካሪ የፈንጅ ጥቃት ከነ አጃቢዎቹ ተደምስሷል። ዝርዝር የግንባር መረጃውን ይዘናል። የብልጽግናውን አገዛዝ ትጥቅ አንስተው ከሚፋለሙት ተፋላሚ ኃይሎች በተጨማሪ በከተሞች የሕዝብ ተቃውሞ እየተቀሰቀሰበት ነው። በዛሬው ዕለት ከወደ አፋር ሕዝባዊ ተቃውሞ ተቀስቅሶበታል። መንገዶችም ተዘግተው ውለዋል። በአማራ ክልል ደግሞ ከሃምሳ በላይ ወረዳዎች ለመምህራን ደሞዝ አልተከፈለም። ይህም ሌላኛው መረጃችን ነው። የብልጽግናው አገዛዝ የዲፕሎማሲ የፖለቲካና ፕሮፓጋንዳ ድጋፍ የሚያደርግለት ብርጌድ ንሓመዱ በአዲስ አበባ አደጋ ውስጥ ገብተዋል። ከሰሞኑ ሶስት ቁልፍ አመራሮቹን ጨምሮ ሌሎች አባላቱ በአገዛዙ የታሰሩበት ብርጌድ ንሓመዱ በአዲስ አበባ ምን ገጠመው ስንል መረጃዎችን ፈትሸናል። ሰዓቱን ጠብቆ ይቀርባል። የግብጽ ጦር በኢትዮጵያ ድንበር ለመስፈር ተንቀሳቅሰዋል። ይህም ለኢትዮጵያ ብሔራዊ ደህንነት አደጋ ይዞ መጥተዋል። በጉዳዩ ላይ የኬንያው ዘሰንደይ ስታንዳርድ ያወጣውን ዘገባ ጨምሮ ተጨማሪ መረጃዎችን በአፍሪካ ቀንድ ዜና ትንታኔያችን ይዘናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎች እናመራለን። በወሎ ቤት አማራና በጎንደር ከባድ አውደ ውጊያዎች ውለዋል። በሁለቱም የውጊያ ቀጠናዎች ከፍተኛ ሰብአዊና ወታደራዊ ቁሳዊ ውድመት እየተመዘገበበት ሆኗል። በወሎ ቤት አማራ አፋብሃ መኔሌከዝ የምስራቅ አማራ ኮር አንድ፣ ኮር ሁለትና የመኔሌከዝ ልዩ ዘመቻ በጥምረት በራያ ግንባር ከታንክና መድፍ ጋር ሲዋጉ ውለዋል። በዛሬው ውጊያ ቢኤም ጀትና ድሮን በስፋት የተጠቀመው አገዛዙ የውጊያ እውነታውን ግን መቀየር እንደተሳነው ነው ይገኛል። በወሎ ቤት አማራ ራያና ላስታ ቀጠናዎች ዳግም ውጊያ ያገረሸ ሲሆን በዛሬው ውጊያ የአገዛዙ ጦር በአመዛኙ ሜካናይዝድና አየር ኃይሉን ሲጠቀም መዋሉን፣ እንዲያም ሆኖ የውጊያ ኃይል የገቡት የፋኖ ኃይሎች ድላቸውን አስጠብቀው መዝለቃቸውን አፋብሃ መኔልከዝ በግንባር መረጃው አስታውቋል። ታንክ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ነው ያለው ያለው የአፋብሃ የግንባር መረጃ ውጊያው ከባድ ትንቅንቅ ነው ብሎታል። አሁንም በራያ ቆቦ፣ ደጋማ ቀጠናዎችና በላስታ ቀጠናዎች በቀጠለው ውጊያ ለሽፋን ከሚጠቀመው ሜካናይዝድ ኃይሉ ውጪ እግረኛ ጦሩ ወደፊት ተስቦ ማጥቃት እንዳልቻለ፣ ይልቁንም ኃይል እየቀያየረ የሚያስገባው እግረኛ ኃይሉ ባይባወና በረሃ ማርያም በተሰኙ ቦታዎች ላይ እልቂት ማስተናገዱን በግንባር መረጃው ገልጸዋል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ ለጊዜው ማንነቱን ማወቅ ያልተቻለ አንድ በዲሽቃ የሚታጀብ ከፍተኛ የመከላከያ አመራር ከናጃቢዎቹ ተደምስሷል ያለው አፋብሃ የዛሬው ውጊያው ድሮንና ጀት እኩል የተሰለፉበት ግን ደግሞ መሬት ላይ የውጊያ እውነታው ያልተቀየረበት ፋኖ ነጻ ቀጠናዎችን ይዞ እየተፋለመ እንደሚገኝ አስታውቋል። አፋብሃ ምንልክዝ ለሁለት ሳምንታት ባካሄደው ወታደራዊ ዘመቻ 16 ወረዳዎችን መቆጣጠሩንና በአርባ ከተሞች ደግሞ ህዝባዊ ውይ ቶችን ማካሄዱን አስታውቋል። የፋኑ ኃይሎች ስልታዊ ወታደራዊ ውሳኔዎችን በመወሰን የለቀቋቸው ከተሞች ቢኖሩም አሁንም ነጻ ቀጠናዎችንና ገዢ መሬት በማስፋት ላይ ይገኛሉ። ባለፉት ሁለት ሳምንታት የተገኙ ወታደራዊ ድሎችን በተመለከተ የአፋብሃ መሬሌከዙ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው የሚከተለውን ማብራሪያ ሰጥተዋል። ከወታደራዊ ድል አኳያ በርካታ ድሎችን አግኝተናል። በዚህም ስድስት ሞርተር ሶስት የሞርተር ምጣድ እና 103 የሞርተር ቀንቡላዎችን ያገኘን ሲሆን 8 ዲሽቃ፣ 33 ብሬን፣ 13 ስናይፐር፣ 1343 ክላሽ፣ 8 ሽጉጥ፣ 487 የእጅ ቦምብ፣ 25 ሬዲዮ መገናኛ፣ 448 የክላሽ ካዝና፣ 613 የደረት እና የወገብ ትጥቆች፣ 62479 የክላሽ ተተኳሽ፣ 34577 የብሬን ተተኳሽ፣ 15614 የዲሽቃ ተተኳሽ ስድስት መቶ ሰባ ዘጠኝ ምርኮኛ፣ ሶስት ሺህ ሶስት የተደመሰሰ ስድስት መቶ ስልሳ ሰባት ወታደራዊ ሻንጣ፣ ሀያ አራት መኪና የወታደራዊ የፖለቲካ አመራሮች መኪና ኦራል፣ አምቡላንስ፣ ፓትሮል ጨምሮ የአገዛዙ ወታደራዊ ተጠቃሚ አድርጓቸው የነበሩና የተማረኩት አምቡላንሶች ለሕዝብ አገልግሎት እንደዋሉ ተደርጓል። እነዚህን መሰሎች በርካታ ወታደራዊ ድሎች የተመዘገቡበት የወሎ ቤት አማራ የፋኖ ኃይሎች ዘመቻ የድል ከፍታውን ጠብቆ እንደቀጠለ ነው። ይህ በእንዲህ እንዳለ አገዛዙ በአዲስ እያዋቀረ ያለው ኃይል በመጀመሪያው ግዳጁ ክፉኛ መመታቱ ታውቋል። አፋብሃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ ጥቅምት አስር ከገደብዬና ከዳባት ከሁለት ወረዳዎች ከሁለት ከተማ አስተዳደሮች የተውጣጣ አዲስ የጸረ ሽምቅ ኃይል ለግዳጅ ቢያሰማራም የፋ ፋኖ ኃይሎች አዲሱን አደረጃጀት በመጀመሪያው ቀን ዘመቻው ክፉኛ መምታታቸው ታውቋል። ለበጋ ውጊያ ብቁ እንዲሆኑ ታስቦ ለወራት የጸረ ሽምቅ ስልጠና የወሰደው ይህ ኃይል በከባድ መሳሪያ ሽፋን ታጅቦ ወደ ፋኖ ቀጠናዎች መግባቱን ተከትሎ የፋኖ ኃይሎች በወሰዱት መልሶ ማጥቃት በርካታ የጥምር ጦሩ አባላት መደምሰሳቸውን፣ ቁጥሩ በውል ያልታወቀ ከባድና ቀላል ቁስለኛ መሆኑን ኮሩ አስታውቋል። በሰሜን የጎንደር ቀጠናዎች የብልጽግናው አገዛዝ ከተለያዩ አህዶች ሰባስቦ በአዲስ መልኩ ሰሜን እዝን እያደራጀ ባለበት በዚህ ወቅት ይህንን ከባድ ምት ማስተናገዱ በጥምር ጦሩ የውጊያ ስነ ልቦና ላይ ከባድ ተጽዕኖ ማስከተሉ ታውቋል። በሌላም የአውደውጊያ ውሎ በጎንደር ጋይንት ጮጮሆ መዳን ያለም በዋለው አውደውጊያ ከፍተኛውን ድል አስመዝግብ ያለው ሲል አፋሃድ አስታውቋል። የአፋሃድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጥቅምት 10 ከጠዋቱ 12 ሰዓት አንስቶ ጎንደርና ወሎን በሚያገናኘው የጮጭሆ መስመር ላይ ከአገዛዝ ጦር ጋር እለ አስጨራሽ ውጊያ አድርጎ ድል ማስመዝገቡን ባሳወቀበት የግንባር መረጃው ላይ ብልጽግና ሰባሰባተኛ ክፍለ ጦርና ዘጠና ሁለተኛ ክፍለ ጦር ኃይሉን በሬጅመንት ደረጃ እንዳሰለፈ ውጊያውም ከፍተኛ ትንቅንቅ እንደነበር ገልጸዋል። አገዛዙ በወገን ጦር ላይ የቁጥርና የመሳሪያ የበላይነት ይዞ የዘመተ ቢሆንም ያሰበውን ማሳካት ሳይችል ቀርቷል ያለው የአፋሀድ የግንባር መረጃ ጨጭሆ መዳን ያለም፣ ጋንጋ፣ ጮጭሆ ጤና ጣቢያ፣ አጓትኋ፣ ጊጦ ተራራ ላይ እልህ አስጨራሽ የጨበጣ ውጊያ ሲደረግበት ውሎ ጠላት የማሰው ምሽግ መቀበሪያ ሆኗል ሲል ያውደ ውጊያ ውለውን አስታውቋል። በዚህ ውጊያ የሰማቱ አርበኛ ከፍ ያለው የእጅ ስራ የሆነው ገብር ዓብይ ክፍለ ጦር፣ የአንበሳው ጋይንት ክፍለ ጦር፣ የተራራው ራስ ጉና ክፍለ ጦርና የ206ኛ ከፍ ያለው ደሴ ኮር ጥምር ኃይል ቅንጅታዊ ውጊያ ማድረጋቸው ታውቋል። አገዛዙ በዙ 23 ሞርተርና ዲሽቃ የታገዘ ውጊያ ቢያደርግም በዕለቱ ውጊያዎች በአገዛዙ በኩል 38 ሞት፣ 72 ቁስለኛ እንደደረሰበት አረጋግጠናል ያለው አፋሃድ 12 የነፍስ ወከፍ ክላሽ እና በርካታ የክላሽ ና የዲሽቃ ተተኳሾች ምርኮ መሆናቸውን በአውደ ውጊያ ውሎ ሪፖርቱ ላይ አመላክተዋል። በዛሬው ያ ውሎ በአገዛዙ ግዴ ለሽነትና የበቀል ስሜት ወደ ህዝብ በተኮሳቸው የዙ 23 ሞርታሮች ና ዲሽቃ አረሮች በንጹሐን ገበሬዎችና ንብረቶቻቸው ላይ ጉዳት መድረሱን ታውቋል። ያለው አፋድ ዝርዝር መረጃው በሂደት ይፋ ይሆናል ብለዋል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የብልጽግናው አገዛዝ ትጥቅ አንስተው ከሚፋለሙት ተፋላሚ ኃይሎች በተጨማሪ በከተሞች የህዝብ ተቃውሞ እየተቀሰቀሰበት ነው። በዛሬው ዕለት ከወደ አፋር ሕዝባዊ ተቃውሞ ተቀስቅሶበታል። መንገዶች ተዘግተው ውለዋል። በአማራ ክልል ደግሞ ከሃምሳ በላይ ወረዳዎች ለመምህራን ደሞዝ አልተከፈለም። በአፋር ክልል የተቀሰቀሰው ተቃውሞ ሰማዊነትን መሰረት ያደረገ የመኖር ጥያቄ ነው። እርቦናል፣ ጠምቶናል፣ ደሞዝ ይከፈለን ሲሉ ጎዳናው ላይ ለተቃውሞ የወጡት የገዋኔ ከተማ ሰራተኞች መንገዱን ለሰዓታት ዘግተውት መዋላቸው ተሰምተዋል። በአፋር ክልል ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች ዛሬ መንገድ በመዝጋት ተቃውሟቸውን እያሰሙ ሲሆን ለግማሽ ቀን በላይ የዘጉት ዋና መንገድ በርካታ ሀገር አቋራጭ ተሽከርካሪዎች ማለፍ ተስኗቸው ታይተዋል። በዋናው መንገድ ላይ ጎማ ሲያቃጥሉ የታዩት ለተቃውሞ የወጡ ሰራተኞች ደጋግመው ሲያሰሙት የነበረው ድምፅ እርቦናል፣ ጠምቶናል፣ ደሞዝ ይከፈልን የሚል ስለመሆኑ የአካባቢው የመረጃ ምንጮች ጠቁመዋል። መንገድ ከመዝጋት ውጭ በተሽከርካሪ በተሳፋሪ ላይ ምንም ችግር አላደረሱም ያሉት የአካባቢው ምንጮች ሰብአዊነትን የተላበሰውን የዳቦ ጥያቄያቸውን በሰላማዊ መንገድ አቅርበዋል ብለዋል። የጣቢያችን ዘጋቢ ያነጋገራቸው አንድ የተቃውሞ ሰልፍ ተሳታፊ በበኩላቸው ጥያቄያችን የ2017 በጀት ዓመት ያልተከፈለን ደሞዝ ይከፈለን የሚል ነው። አዲሱ የበጀት ዓመት ከጀመረ ወዲህም ደሞዝ የሚባል አላየንም ብለዋል። የመንግስት ሰራተኞቹ ለተቃውሞ ሰልፍ ሲወጡ መላ ቤተሰቦቻቸውን ይዘው መውጣታቸው የአፋሩን የተቃውሞ ሰልፍ የተለየ አድርጎታል። እኒው የሰልፍ ተሳታፊ ለዘጋቢያችን እንዳሉት ለልጆቼ ዳቦ መግዣ እንዳጣው ብነግራቸው አያምኑኝም። በሰልፉ ተገንተው እውነታውን እንዲያዩ እነሱም እንደራባቸው ለመንግስት እንዲያሳውቁ ነው ይዣቸው የወጣሁት ብለዋል። የ2017 በጀት ዓመት ከስድስት ወር በላይ ደሞዝ ያልተከፈላቸው የክልሉ ሰራተኞች ባሉበት አፋር ክልል አሰብን ሰባተኛ የአፋር ዞን እናድርገዋለን የሚል ፕሮፓጋንዳ የሚነዛው አገዛዙ ለሰራተኞቹ ላነሱት የዳቦ ጥያቄ ይህ ዜና እስከተጠናቀረበት ሰዓት ድረስ የሰጠው ምላሽ የለም። ይህ በእንዲህ እንዳለ በአማራ ክልል ከ11 በላይ ዞኖች ደሞዝ አልተከፈልንም የሚል ቅሬታ ያቀረቡ መምህራን ድምፃቸውን አሰምተዋል። በምስራቅ ጎጃም ዞን ብቻ 14 ወረዳዎች መምህራን ደሞዝ እንዳልተከፈላቸው ታውቋል። በምዕራብ ጎጃምና በአዊ ዞን ከሀያ አንድ በላይ ወረዳዎች ለመምህራን ደሞዝ አለመከፈሉ ታውቋል። እንዲሁም በሰሜን ወሎና ደቡብ ወሎ ዞኖች ከ23 በላይ ወረዳዎች በማዕከላዊ በደቡብና በምዕራብ ጎንደር ዞንም ደግሞ ከ16 በላይ ወረዳዎች እንዲሁም በሸዋ የተለያዩ ወረዳዎች መምህራን የመስከረም ወር ደሞዝ እንዳልተከፈላቸው ለዚህም እስካሁን ምላሽ የሚሰጣቸው አካል እንዳጡ ገልጸዋል። ምራኑ የመስከረም ወር ደሞዝ ሳይከፈላቸው ጥቅምት ወር አጋማሽ መግባቱን በመግለጽ የደሞዝ ጥያቄያችን ሊመለስ ይገባል ሲሉ ቢጠይቁም እስካሁን ምላሽ ማግኘት አልቻሉም። በአማራ ክልል በቀጠለው ጦርነት ምክንያት በርካታ ተማሪዎች ከትምህርት ገበታ ውጪ እንደሆኑ ይታወቃል። ትምህርት ቤቶች ከታለመላቸው ዓላማ ውጪ ለወታደራዊ ዓላማ ጥቅም ላይ እያዋለ የሚገኘው አገዛዙ በትውልዱና በመምህራን ሕይወት ላይ አደጋ እንደጋረጠ ነው። ኢትዮጵያ ለዜጎቿ ተገቢውን ደሞዝ መክፈል እንዳትችል ያደረጋት ድሀ ሀገር ከመሆኗ ይልቅ ባለፉት ሰባት አመታት ያላትን ሀብት በአውዳሚ ጦርነትና ጥቅመ ቢስ ብልጭልጭ ፕሮጀክቶች ላይ ማባከኗ ነው የሚሉት የጉዳዩ ተከታታዮች መምህራን ሆኑ ሌሎች የመንግስት ሰራተኞች መብት በልመናና በልምምጥ እንደማይገኝ አውቀው ለስርዓታዊ ለውጥ ሊታገሉ እንደሚገባ ጠቁመዋል። ለወትሮ ሀገራችን በከፍተኛ ፍጥነት እያደገች ነው በሚል ፕሮፓጋንዳ አየሩን በማጣበብ የሚታወቀው አገዛዙ ክልሎች ደሞዝ መክፈል የማይችሉበት ደረጃ ላይ ለደረሱበት ስርዓታዊ ውድቀት ምላሽ የለውም። በመሆኑም የመንግስት ሰራተኛው መብቱን በትግሉ ሊያስከብር ይገባል ተብሏል። አገዛዙ የመንግስት ሰራተኞችን የደሞዝ በጀት ለጦርነትና ለብልጭልጭ ፕሮጀክቱ የዋለ መሆኑን መቃወምና ተቃውሞን ማሳወቅ በመቀጠል ትብብርን መንፈግ ወይም የስራ ማቆም አድማ መጥራትን በመጨረሻም የአገዛዙን የቀን ተቀን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንቅስቃሴ ማደናቀፍን ወደሚጠይቅ የትግል ምዕራፍ በማሳደግ መብትን በትግል ማረጋገጥ እንደሚገባ ተጠቁመዋል። የኤርትራ ሰማያዊ አብዮት ብርጌድ ንሓመዱ አመራሮች እርስ በርስ ተከፋፈሉ። ክፍፍሉም አካባቢን መሰረት ያደረገ የፖለቲካ ጥቅም እንደሆነ ታውቋል። በብልጽግና አገዛዝ የፖለቲካ ዲፕሎማሲና ፕሮፓጋንዳ ድጋፍ የሚደረግለት ብርጌድ ንሓመዱ በአዲስ አበባ ማዕከላዊ ወታደሪ ጽሕፈት ቤት እንዲከፈት ከአብይ አህመድ ይሁንታ ማግኘቱ ይታወቃል። የብልጽግና ቅምጥ ድርጅት ወይንም ፕሮክሲ ኦርጋናይዜሽን የሆነው ብርጌድ ንሓመዱ ከመጀመሪያው ሲመሰረት በህዋት ፍላጎት ለትግራይ ትግርኝ ፕሮጀክት ማስፈጸሚያ ታስቦ ከፊል ደጋማውን የኤርትራ ክፍል ብቻ ያካለለ መሆኑን የሚያስታውሱት የጉዳዩ ተከታታዮች ስብስቡ አስመራን ጨምሮ በኤርትራ ግማሽ ውክልና ያለውን ሙስሊም ማህበረሰብንና ከተሜውን የማያቅፍ በመሆኑ ጸረ ሻቢያ እንቅስቃሴ በሚያደርጉ ኃይሎች ጭምር እንደማይወደድ በማስታወስ በአሁኑ ሰዓት የገጠመው ክፍፍል ደግሞ በዛው ጠባብ መነሻው አካባቢያዊነት መሆኑ የብልጽግና ዓላማ ከብርጌድ ንሓመዱ አኳያ አደጋ እንደገጠመው ገልጸዋል። ከሰሞኑ የብርጌድ ንሓመዱ አመራሮች የመታሰራቸው ዜና የተሰማውም አገዛዙ በስብስቡ መካከል የተፈጠረውን አካባቢያዊነት አንጃ ከአስመራው መንግስት ተልዕኮ ተቀባይነት ጋር በማያያዝ እንደሆነ መረጃዎች ይጠቁማሉ። የስብስቡ አመራሮች በአመዛኙ የሰንአፌ፣ መንደፈራ፣ ጾረና አዲቀይሕ አካባቢ ተወላጆች ናቸው የሚሉት የመረጃው ምንጮች ቡድኑ በመካከሉ ከፍተኛ የሆነ የአካባቢያዊነት የጥቅም ሽኩቻ የተነሳ መሆኑን ጠቁመዋል። መቀመጫውን አዲስ አበባ በማድረግ ሲንቀሳቀሱ ከነበሩት የብርጌድ ንሓመዱ አመራሮች ውስጥ ዮናስ መብራቶም ሀብቶም ገብረጻዲቅና ዘረሰናይ መለስ የተባሉ አመራሮች የታሰሩትም በዚሁ የአካባቢው ጉዳይ እንደሆነ የትግል ጓዶቻቸው የሻቢያ ሰላይ በሚል እንዳሳስሯቸው ነው የጠቆሙት። ሌሎች ተጨማሪ የታሰሩ የስብስቡ አባላት ቢኖሩም በተለይም ሶስቱ ግለሰቦች የብርጌድ ንሓመዱ የኢትዮጵያ ቁልፍ ወኪሎች የነበሩ መሆናቸው ጉዳዩን አነጋጋሪ አድርጎታል። ዘረሰናይ መለስ የብርጌድ ንሓመዱ የኢትዮጵያ ተጠሪ ወይንም ዋና ሰብሳቢ ሲሆን ወታደራዊ እንቅስቃሴዎችን እንዲመራ የጸጥታ ክፍል ኃላፊ ሆኖ የተመደበው ሀብቶም ገብረጻዲቅና የፋይናንስ ኃላፊው ዮናስ መብራቱ መታሰራቸው ስብስቡን አመራር አልባ ያስቀረው መስለዋል። የስር እርምጃው ብልጽግና በውክልና ፖለቲካ ሰራባቸዋለሁ ያላቸውን የስብስቡን ከፍተኛ አመራሮች ላይ ያነጣጠረ መሆኑ ወትሮውንም የአንድ አካባቢ ስብስብ የሆነውን ብርጌድ ንሓመዱን ተስፋ አሳጥቶታል። የብልጽግናው አገዛዝ በኤርትራ ደንከሊያን የአፋር ተወላጅ የሆኑ ጸረ አስመራ እንቅስቃሴ ላይ የሚገኙ የታጠቁ ኃይሎችን በይበልጥ በማጠናከር ላይ አትኩረዋል። ይህ በእንዲህ እንዳለ በቁስላችን ላይ ጨው መነስነስ ይቁም ሲል የአስመራው መንግስት በቃል አቀባዩ በኩል ተናግረዋል። በኤርትራው የማስታወቂያ ሚኒስተር የማነ ገብረ መስቀል ኤክስ ገጽ የወጣው የአስመራው መንግስት መግለጫ በቁስላችን ላይ ጨውመነስነስ ይቁም ይላል። ለሰላሳ ዓመታት ተዋግተን የተቀዳጀ ነው ነጻነት ለማኮሰስ ብልጽግና እንደ ሆርን ሪቪው የመሳሰሉ ገጾችና ቀንደኛ አክቲቪስቶችን በእጃዙር እየመራ ይገኛል ሲልም ኮንኗል። ማስታወቂያ ሚኒስተሩ እንደ ብልጽግና ልሳን ቆጥረው በጥብቅ የተቹት ሆርን ሪቪው ድረገጽ በቅርቡ ኤርትራ የኢትዮጵያን ደህንነት በተደጋጋሚ የምታውክና የምታተራምስ ኃይል በመሆኗ ኢትዮጵያ የሰጠችውን የሀገርነት እውቅና የመንጠቅ መብት አላት የሚል ሰፊ ዘገባ ማውጣቱ አይዘነጋም። በዚህ የተበሳጨው የአስመራው መንግስት ተደጋጋሚ ምላሾችን በመስጠት ላይ ነው። በመጨረሻም የግብፅ ጦር በኢትዮጵያ ድንበር የግብጽ ጦር በኢትዮጵያ ድንበር ለመስፈር ተንቀሳቅሷል። በአብይ አህመድ ዲፕሎማሲ ውድቀት ወታደራዊ ድል የቀናው የግብጽ መንግስት በታላቁ የኢትዮጵያ ሕዳሴ ግድብ ያጣውን የጂኦ ፖለቲካ ከበባ አሁን ያሳካ መስሏል። በጉዳዩ ላይ የኬንያው ዘሰንዳይ ስታንዳርድ ያወጣው ዘገባ ይህንኑ ያሳያል። ጦሬን በአፍሪካ ሕብረት ስር ባለው የሰላም ማስከበር ተልዕኮ ውስጥ ለማሰማራት አዘጋጅቻለሁ ሲል የቆየው የግብጽ መንግስት በመጨረሻ በኢትዮ ሶማሊያ ድንበር አቅጣጫ ለማስፈር እንቅስቃሴ ጀምሯል ሲል ዘሰንዳይ ስታንዳርድ ሪፖርት በዘገባው አመላክቷል። ጉዳዩ ያስጨነቀው የአብይ አገዛዝ የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድን ማሳሰቢያ ቢሰጥም የሚቀየር ነገር እንደሌለ ዘገባው ገምቷል። ከሰሞኑ ፕሬዚዳንቱ ከአብይ አህመድ ጋር በአራት ኪሎ ተገናኝተው ወደ ሞቃዲሾ መመለሳቸውን በማስታወስ የተነተነው ዘሰንዳይ ስታንዳርድ የካይሮ ማዕከል የሆነው የሞቃዲሾ መንግስት ኢትዮጵያና ሶማሊያ የሚዋሰኑበትን የጌዶ አካባቢ የግብጽ ጦር እንዲሰፍርበት ፍላጎት ማሳየቱን አትቷል። ከኢትዮጵያ አፍንጫ ስር የሚገኘው ጌዶ የሶማሊያ የፌዴራል ግዛት አካል ነው። ይህን ቀጠና የግብጽ መንግስት መርጦ ጦሩን ለማስፈር ዝግጅቱን ማጠናቀቁ አሰንሼ ከአራት ኪሎ ጉዟቸው ቀደም ብሎ ሀገራቸውን የውክልና ጦር ሜዳ እንደሚያደርጉ ቢናገሩም መሬት ላይ ያለው እውነት ከዚህ በተቃራኒ ሆነዋል። ጁባላንድ ውስጥ የምትገኝና ሶማሊያ ከኢትዮጵያ ጋር የምትዋሰንባት ጌዶ ግዛት ላይ የግብጽ ጦር መስፈሩ ለኢትዮጵያ ተጨባጭ ቀጠናዊ ስጋት ሆነዋል። ዘ ሰንዳይ ስታንዳርድ በዘገባው የሶማሊያዋ ጁባላንድ ግዛት ኢትዮጵያን ብቻ ሳይሆን ኬንያንም የምታዋስን በመሆኗ ታሰጋለች። ኬንያ በተለይ ከአልሸባብ የሽብር ጥቃት አንጻር አካባቢውን የምትከታተለው በጥብቅ ስለሆነ በቀጠናው ላይ አደጋዎች ተደራርበዋል ብለዋል። ኬንያ ግዛቷን ከሽብር ጥቃት የምትከላከልበት የመከላከያ ወረዳ በፈርዞን ጭምር ማቋቋሟን ዘገባው አትተዋል። ጁባላንድ ከሞቃዲሾ መንግስት ቁጥጥር ስር ውጭ መሆኗ ወይም ሶማሊያን እያስተዳደሩ ከሚገኙት ፕሬዚዳንት ሀሰን ሼክ መሐመድ አለ መግባባት ተፈጥሮ ውጥረቱ ከፍ ብሎ ታይተዋል። አለመግባባቱ የተፈጠረው የግዛቷ አስተዳዳሪ አህመድ ማዶቤ ከሶማሊያ ህገ መንግስት ውጭ በግላቸው ምርጫን በማካሄድ መመረጣቸውን ተከትሎ ነው። በጉዳዩ የተበሳጨው የሶማሊያ ፌዴራል መንግስት በአካባቢው ከፍተኛ ጦር በማዝመት ሁኔታውን ለመቀየር ጥረቶችን ቢያደርግም ሳይሳካለት ቀርተዋል። ግብፅ ዶሎ ላይ ጦሯን ለማስፈር አረንጓዴ መብራት ማሳየቷ ለወትሮ የመወረር ስጋት ያላት ኢትዮጵያ ብቻ ሳትሆን ኬንያም የስጋቷ አጋር መሆኗን ዘሰንደይ ስታንዳርድ በዘገባው በስፋት ዳሰዋል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሆኑ፣ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር።